ከእንቅልፋችሁ እንደነቃችሁ የምታደርጉት ስልካችሁ ላይ ለመጣበቅ ነው። በእናንተ ቤት ሰዓት ለማየት እኮ ነው ስልካችሁን የከፈታችሁት። ምንም በማታስተውሉበት ሁኔታ ቴክስቶችን ትመልሳላችሁ፣ የተለያዩ ቪዲዮዎችን እየተመለከታችሁ ሳታወቁት ጊዜያችሁን ታባክናላችሁ። ከዛም ጭንቀት ውስጥ እገባላችሁ። መድረስ በነበረባችሁ ታይም ቦታችሁ ላይ አትገኙ። ይህ ችግር አብዛኛው ሰው ላይ አለ። እንደው ከሆነ ግን አብዛኛውን ሰው ለራሱ በደንብ ሳይረጋጋ ለዓለም ምላሽ መስጠት ይጀምራል። እስቲ ያስቡት ጠዋታችሁ ምን ችኮላ ላይ የሌለበት ጥሩ ስሜት ተሰምቷችሁ ታሳልፉበት ቢሆን ምን ያህል ቀናችሁን ሊባረክ እንደሚችል ቀናችሁን በሰላም በትኩረት ለሚቀጥለው ለሚመጣው ማንኛውም ስራ ዝግጁ ሆኖ ለመጀመር አስር ደቂቃ ብቻ ነው የሚወስድባችሁ ብላችሁስ። በዚህ ቪዲዮም የጠዋት ስሜታችሁን ሙሉ ለሙሉ ሊለውጥ የሚችሉ አራት ቀላል ልማዶችን አካፍላቸዋለሁ። እነዚህን ነገሮች ለማድረግ 11 ሰዓት የግድ መነሳት አይጠበቅባችሁም። ምንም ውስብስብ ልማዶችንም መተግበር አይኖርባችሁም። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው በመመልከት ራሳችሁን አንድ ሌቪል ማሻሻል። ጠዋት ሁል ጊዜ ስንነቃ ለመኖር አዲስ እድል ይሰጠናል። የተሻለ ነገር እንድናደርግበት ከትላንት እንድንሻሻል ከፈጣሪያችን አዲስ ቀን ይሰጠናል። ነገር ግን አብዛኛውን ሰው ይህንን አይመለከቱም ጠዋቱን በማይረባ ነገር ይጀምራል። እግሮቹ የመሬቱን ወለሉ እንኳን ሳይነቁ ስልኩን ከፍቶ ቼክ ያደርጋል፣ ቴክስቶቹን ይመለከታል፣ ቲክቶክ ኦር ሌላ ፕላትፎርም ይጠቀማል። ጥናቶችም እንደሚያሳዩት ከሆነ 25% የዓለማችን ሰዎች ከእንቅልፋቸው በነቁ የመጀመሪያው ደቂቃ ውስጥ ስልካቸውን ይጠቀማሉ ይለናል። በዕለት ተዕለት ሕይወታችሁ ስተገብሩት ምንም ጉዳት የሚያስከትል አይመስላችሁም አይደል? እስቲ ለአንድ ሰከንድ ያላስቡበት። ገና ከእንቅልፋችሁ እንደነቃችሁ አንጎላችሁ ለመንቃት እንኳን ጊዜ ሳያገኝ ስልካችሁን ከፍታችሁ በአንድ የመቶ ያህል ሰዎችን አእምሯችሁ ስታስገባላችሁ፣ እነዚህም ሰዎች ወደ እናንተ የተለያዩ መልእክቶችን ወደ አእምሯችሁ ያስገባሉ። እናንተ ገና ቀናችሁን ሳትጀምሩ አእምሯችሁ በእነዚህ ሰዎች ወሬ ይጥለቀለቃል። ሳታስቡት ብዙ ጊዜያችሁን ስልካችሁ ላይ ታጠፋላችሁ። ስልካችሁን ትታችሁ ወደ ትክክለኛው ህይወታችሁ ስትመለሱ ትላንት ያላጠናቀቃችሁትን ስራ ታስባላችሁ። ይህንንማ ዛሬ መጨረስ አለብኝ ትላላችሁ። ሳታውቁት ቀኑን ዘግይታችሁ ትጀምሩታላችሁ። ጃይ ሻይቲም እንደሚለን ከሆነ ሁሌ ጠዋት ላይ ስልካችሁን ባያችሁ ቁጥር ትኩረትን የሚከፋፍሉ አፎር ኤንኤስ ብሎ ለሚጠራቸው ነገሮች አእምሯችሁን ታጋለጣላችሁ ይለናል። የመጀመሪያው ኒውስ ነው። ሁለተኛው ኖቲፊኬሽን፣ ሶስተኛው ኔጌቲቪቲ አራተኛው ደግሞ ኑይዝ ነው ሙሉ ሌሊቱን እንቅልፍ ወስዷችሁ ታድሳችሁ ብትነቁም ወደ እነዚህ አራት ነገሮች ከገባችሁ ቀናችሁ ከአእምሯችሁ ባራ ሲቀነስ ተጀምሩታላችሁ ለዚህም ነው የቀናቹን የመጀመሪያ አስር ደቂቃዎች እንዴት እንደምታሳልፉት መለወጥ መቻል የቀረውን ቀናችን ስሜት ሙሉ ለሙሉ ሊለውጥ የሚችለው እነዚያውን የምነግራችሁ በድምሩ አስር ደቂቃ የሚያስዱባችሁን አራት ልማጆች መተግበር ከቻላችሁ ስሜታችሁ፣ አስተሳሰባችሁና ጉልበታችሁ ሙሉ ለሙሉ ማስተካከል ትችላላችሁ። አንደኛ ምስጋና፣ ሁለተኛ ኢንስፓይሬሽን፣ ሶስተኛ ሜዲቴሽን፣ አራተኛ ኤክሰርሳይዝ ነው። ሁሉንም ብሬክ ዳውን እያደረግን አንድ በአንድ ማስረዳችሁናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አንደኛው ምስጋና ነው። ከዚህ ቀደም ሰዎች ስለ ምስጋና ሲናገሩ ሰምታችሁ ይሆናል። በመጽሐፎቻቸው፣ ፖድካስት እና ብዙ ቦታ ላይ አመስጋኝ ሁኑ ሲሉ ሰምታችሁ ይሆናል። ምስጋና ኃይለኛ ስሜታዊ መሳሪያ ነው። እያመሰገናችሁ አንጎላችሁ በተመሳሳይ ጊዜ አሉታዊ ስሜቶችን መያዝ አይችልም። እያመሰገናችሁ ጭንቀል ሊሰማችሁ አይችልም። እያመሰገናችሁ ፍርሃት ሊሰማችሁ አይችልም። እና ምን ከዚህ ትመለከታላችሁ መሰላችሁ ምስጋናና ጭንቀት በፍጹም በአእምሮ ውስጥ አብሮ መኖር የማይችሉ ነገሮች እንደሆኑ ነው ብዙ ሰዎች በመጽሐፋቸው ላይ ሲጽፉ እንደተመለከታችሁት እኔ በሰማይ ያለውን ፈጣሪን አመሰግነዋለሁ ወይም ደግሞ በህይወት በመኖሬ አመስጋኝ ነኝ ብለው ሲጽፉ ተመልክታችኋል እኔ ይህን ማለታቸው መጥፎ ነው እያልኩ እንዳልሆነ ተረዱልኝ ግን እነሱ ባሉበት መንገድ ስሜታቸውን ለመለወጥ በቂ አይደለም ይልቁንም በእውነተኛ ህይወት ተሞክሯችሁ ላይ ሰዎች ላይ ብትገብሩት ምስጋናው የበለጠ ፓወርፉል ይሆናል። ይህንንም ሀሳብ በተቃራኒ ያተመልከቱት ጀስት አሳቢን ብቻ ለመረዳት ሞክሩ። ለዚህም የሚሆን አንድ ምሳሌ ልስጣችሁ። በዚህ ሳምንት ውስጥ ለሁለት ጓደኞቻችሁ የእራት ግብዣ ያደረጋችሁ እንበል። በማግስቱም ሁለቱ ጓደኛሞች ቴክስት አደረጉላችሁ። አንደኛው እንዲሏቸዋል ስለ ጋበዝከኝ አመሰግናለሁ ብሎ ቴክስት ያደርግላችኋል ሁለተኛው ጓደኛችሁ ደግሞ እንዲላችሁ ሰላም ትናንት ማታ ከአንተና ከቤተሰብ ጋር ጥሩ ጊዜ አሳልፊያለሁ። ምግቡም በጣም ጥሩና ጣፋጭ ነበር ብሎ ቴክስት ያደርግላችኋል እስቲ ልጠይቃችሁ የትኛው መልእክት የበለጠ ደስተኛ ያደርጋችኋል በግልጽ እንደሚታየው ሁለተኛውን ትመርጣላችሁ በዚህ ጉዳይ ጥናት እንደሚያሳየው ከሆነ ዝርዝር መልእክት የላከው ሰው ከተቀባዩ የበለጠ ደስተኛ እንደሆነ ነው ለዚያም ነው አመስጋኝ መሆን ግንኙነቶችን ብቻ ሳይሆን የእናንተንም የውስጥ ሰላም የሚያስጠብቅላችሁ። ከዚህ ትንሽ የምሳሌ እንድትረዱት የምፈልገው ፈጣሪን አታመስግኑት እያልኩ አይደለም። ፈጣሪ የሚወዳቸውን ነገሮች ተግብሯቸው፣ በእነሱም ቃል ተገዙ፣ እነሱንም በህይወታችሁ ላይ አፕላይ አድርጓቸው እያልኳችሁ ነው። ሁለተኛው ልማድ ኢንስፓይሬሽን ነው። ሁሉም ሰው በቤት ውስጥ ምንም አስቤዛ ከሌለ በእርግጠኝነት ተርቦ የሚቆይ ሰው የለም። ወዲያውኑ ተነስቶ ለመግዛት ይወጣል ኢንስፓይሬሽን ኦር መነሳሳት በሌላችሁ ጊዜ ግን አብዛኛውን ሰው ዝም ብሎ ነገሩን ይቀበሏል። ምንም ሁኔታውን መቀየር እንደማይችል ነገር ደክሞኛል፣ ማድረግ አልችልም፣ አልፈልግም ብሎ ይተዋል። እዚህ ጋር ማወቅ ያለባችሁ ኢንስፓይሬሽን ልክ እንደ ነዳጅ ነው። ድካም ኦር መነሳሳት ከሌላችሁ እንዲኖራችሁ ማድረግ ትችላላችሁ። ለዚህም ነው በጠዋት መነሳት በጣም አስፈላጊ ይሆኑ። ጄይ ሼቲ በአንድ ወቅት የስቲቭ ጆብሰንን የስታንፎርድ የመረቃ ንግግር ለዘጠኝ ወራት ያህል በየቀኑ እንደሚያዳምጠ ተናግሯል። ንግግሩንም በቃላት መሸምደድ ብቻ ሳይሆን ቃላቶቹ አስተሳሰቡንና ድርጊቱን እንደለወጠው ይነግረናል። እናንተም እሱ ያደረገውን መተግበር ትችላላችሁ። በየቀኑን ኢንስፓየር የሚያደርጋችሁን ቪዲዮ መፈለግ አይጠበቅባችሁም። ለእናንተ የሚሰራ ከሆነ በየቀኑ ተመሳሳይ ቪዲዮ ማዳመጥ ትችላላችሁ። ከዚህ የምታገኙት ዋናው ነገር እናንተ መሆን የምትፈልጉትን ሰው የሚያስታውሳችሁ ነገር ማግኘታችሁ ብቻ ነው። እናንተን የሚያበረታችሁን አንድ አጭር ቪዲዮ ወር ጥቅስ ምረጡ። ጠዋት ከጸሎት በኋላ ምንም ነገር ሳታደርጉ ለሶስት ደቂቃ ያህል በማዳመጥ ወር በማንበብ መሆን የምትፈልጉትን ሰው አስታውሱ። ከዚህ በኋላም እነዚህ መልእክቶች አስተሳሰባችሁን እንደገና ያድሰዋል። ትኩረታችሁን ለሚከፋፍሉ ነገሮች ምላሽ ከመስጠት ይልቅ ከግቦቻችሁ ጋር ነገሩን በማጣጣብ ማሰብ ትጀምራላችሁ። ሶስተኛው ሜዲቴሽን ነው፣ ማሰላሰል እንለዋለን። ብዙ ሰዎች ሜዲቴት ለማድረግ ሞከርኩ ግን በጻውን ቅልፍ ይወስደኛል ወይም እንዴት እንደማደርገው አላቁም ሲሉ ይሰማሉ። ማወቅ ያለባችሁ ግን ሜዲቴት ማድረግ ውስብስብ መሆን የለበትም። ጸጥ ያለ ክፍል ወይም ብዙ ጊዜ አያስፈልጋችሁ። ቀለል አድርጋችሁት። ሜዲቴሽን ከራስ ጋር የሚደረግ ውይይት ብቻ ነው። አስቡት እስቲ ከጓደኞቻችሁ ጋር ከቤተሰባችሁ ጋር ከስራ ባልደረቦቻችሁ ጋር አውጣችሁ ትገባላችሁ። ነገር ግን ከራሳችሁ ጋር ለማውራት ጊዜ አትሰጡ። ህይወታችሁን ሙሉ ከገዛ አእምሮአችሁ ጋር ታሳልፋላችሁ፣ ነገር ግን ብዙ ሰው እሱን ለማዳመጥ ፈቃደኛ ይሆኑ። እንዴት እናድርገው ካላችሁ፣ ታዲያ ጠዋት ከጸሎት በኋላ ዛሬ ለራሴ ማድረግ የምችለው አንድ ነገር ምንድን ነው ብላችሁ ራሳችሁን ጠይቁ። ምሽት ላይ ደግሞ ሌላ አምስት ደቂቃዎችን ወስዳችሁ ራሳችሁን ጠይቁ። ዛሬ ምን አይነት ቀን አሳለፍኩ፣ ለእኔ አስፈላጊ የሆነውን ነገር አድርጌያለሁ ወይ ብላችሁ ጠይቁ። ምንም ውስብስብ ነገር የለውም። በቀናችሁ ውስጥ አስር ደቂቃውን ትሰጡታላችሁ ከዛ ቀናችሁን ታሳምራላችሁ። ሜዲቴሽን አእምሮን ዳግም ስራ እንደማስጀመር መሰረታችሁ ላይ እንድትቆዩ የሚያግዝ እለታዊ ስራ ተፈተሻ ልንለው እንችላለን። በጊዜ ሂደትም እነዚህ አምስት ደቂቃዎች መደቅ ይሆናሉ የጭንቅላታችሁ ምላሽ እንድትሰጡ የተሻለ ምርጫዎችን እንዲወስኑና በቀናቸው ውስጥ የበለጠ ሰላም እንዲሰማቸው ያደርግላቸዋል። አራተኛው የአካል ብቃት እንቅስቃሴ። የአካል ብቃት እንቅስቃሴ ማድረግ ለአካላችንና ለአእምሮአችን ጥሩ እንደሆነ ሁላችንም እናውቃለን፣ ነገር ግን በቋሚነት ነገሩ ላይ መቆየት እንቸገራለን። ምክንያቱም የአካል ብቃት እንቅስቃሴ አስደሳች ኦር ማኅበራዊ ካልሆነ እንደ ቤት ውስጥ ስራ ስለምንቆጥረው ነው። ሰዎች ስንባል እድገትንና ግንኙነትን እንወዳለን። የሆነ ነገር እንደ ጨዋታ ካየነው ወይም ከሌሎች ጋር ስናደርገው በተሻለ ሁኔታ እንሰራዋለን። ከቻላችሁ አብራችሁ ስፖርት የሚሰራ ጓደኛ ይኖራችሁ፣ ከሌላችሁም ችግር የለውም። ከዚህ በፊት ግን ለእናንተ የሚሆነውን የስፖርት አይነት ምረጡ። ዮጋ፣ ዳንስ ኦር አጭር የእግር ጉዞ ሊሆን ይችላል። እነዚህን በቀናችሁ ውስጥ መተግበር ይኖርባችኋል። ግባችን ፍጹም የሆነ የአካል ብቃት እንቅስቃሴን መገንባት አይደለም፣ ሰውነታችንን በማነቃቃስ ቀናችንን መጀመር ነው። ሰውነታችን ሲነቃ አንጎላችንም እንደዛው ይነቃቃል። በዚህም ስሜታችን ወዲያውኑ መሻሻል ይችላል። ጠዋት ላይ የአካል ብቃት እንቅስቃሴ ማድረግ ለአእምሮ እንዲህ ብሎ እንደመናገር ነው ዛሬ ዝግጁኔ ተቆጣጥሬዋለሁ እያላችሁ ነው። እነዚህ ሁሉ እርምጃዎች ቢኖሩም ብዙ ሰዎች በወጥነት ለመቆየት ይቸገራሉ። ምክንያቱም ብዙ ሰዎች ከእነዚህ ሶስት ነገሮች አንዱ ኦር ሶስቱም ስለሚጎሉ ነው። አንደኛው ኮቺንግ ነው። ከእናንተ ጥቂት እርምጃዎችን የሄዱ ሰዎች ያስፈልጓቸዋል አማካሪ፣ አስተማሪ ወይም እናንተ የምትኮታተሏቸው ዩቲዩበርስ ኦር ደራሲም ሊሆን ይችላል። ቢኮዝ አንድ አሰልጣኝ አቅጣጫ ሲጣሃብን ወደ ትክክለኛው መንገድ እንድንሄድ ስለሚያደርገን። ሁለተኛው ቁርጠኝነት። ግልጽ የሆነ የጊዜ ሰሌዳ ያስፈልጋችኋል። ጠዋታችሁን ዝም ብላችሁ እንደነገሯችሁ አትጀምሩት። እኔ ከላይ የነገርኳችሁን ነገሮች ተግብሯቸው፣ እቅድ አውጡ፣ እቅዱንም እንደ ቀጠሮ ጠብቁት። ሶስተኛው ኮሚኒቲ ማህበረሰብ ከእናንተ ጋር አብሮ የሚያድጉ ሰዎች ያስፈልጓችኋል። ጓደኞች፣ ቤተሰብ ኦርቲም ልንለው እንችላለን። ግቦቻችሁን የሚጓሩ ሰዎችን በእናንተ ዙሪያ ማኖር ጉዞ ቀላልና አስደሳች እንዲሆን ያደርጋል። በኮቺንግ ቁርጠኝነትና ኮሚኒቲ አዲስ ልማዳችሁን ዘላቂ ማድረግ ትችላላችሁ። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ